ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ። ኤቭሪዋን ፕሊዝ ሼር ዲስ ሜሴጅ ዊዝ ዘ ኢንታየር ወርልድ። ወላጆቻችን በሰላም ይኖሩልን ይኖሩልን። በቃ ይሄ ነው ይሄ ነው በቃ። እኛን የሚያማርረን መንግስት ተኝቷል። በአርሲ ዞን የደረሰውን ጥቃት አስመልክቶ የዞኑ አስተዳዳሪ አቶ ኢብራሂም ከድር ውሸት ነው ማለታቸውን ቢቢሲ ዘገበ።

እያወገዝ ያለው የአርሲ ኦርቶዶክሳውያን እልቂትና የዞኑ አስተዳዳሪ ኢብራሂም ከድር እነጭ ውሸት ብዙዎችን አስደንግጧል። እንደሚታወቀው ሀገር አለን ከፈጣሪም በታች እርሱ የሾማቸው ባለስልጣናት አሉም ብለው በሰላም በተኙበት የታጠቁ ኃይሎች በእንቅልፍ ልብ እያባንኑ ግፍ ሲፈጽሙባቸው አድሯል። ታዲያ ይህንን ተከትሎ ዛሬ በተለያዩ ሀገራችን ክፍሎች ላይ ዘር፣ ብሔር፣ ቀለም ሳይል ሁሉም ድርጊቱን በማውገዝ ላይ ይገኛል። ከዛም በተጨማሪ የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ እና የአርሲ ዳዳሪ ኢብራሂም ከድር በግ እንዲጠየቁ ፖለቲከኛው ዶክተር አንጋሶ አንድ ከባድ ሚስጥር ነው ቷል። ይህ ሚስጥር ምንድን ነው? መረጃዎችን አጋራችኋለሁ። ንጹህ ደም ፈሰሰ። የአቤል ደም ጮኸ። ቃየል በዛ ብሎ መናገር ኃጢአት አይደለም። ብዙ ዋጋ ተከፍሎበታል። በተለይ የእኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት ሀገር ላይ ሀገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ ለሀገር ባለውለታ በጾምና በጸሎት ዘውትር ወደ ፈጣሪ በማልቀስ መሳሪቸውን ቅዱስ ቃለ ጠላትን ድል የሚነሱበት መስቀልን ባነገበው አባቶች ላይ እንዲህ ያለውን ግፍ መስራት እንደ ሀገር ያስቀጥለንም ሲል ተወዳጁ ሀገራችን ሙዚቀኛ ቴዲ አፍሮ ዝምታውን ሰብሮ ተናገረ። በዚህም ቴዲ ያስተላለፈውን ድንቅ መልእክት አስደምጣችኋለሁ። መቅደስ ደበሳይ በፍርድ ቤት ጠንካራ ተቃውሞና ከባድ ማስጠንቀቂያ ደረሳት። ጉዳዩ ምንድን ነው? በኢቢኤስ የምስክርነት ጉዳይ የተፈጠረ ነው፣ ባጭሩ ልንገራችሁ። በመጨረሻ ዓመት ተወዳጆቹ የቴሌቪዥን ፕሮግራም አቅራቢና ና አዘጋጆች የኢቤሶቹ ፈርጦች ሉላ ገዙና መቅደስ ደበሳይ ላይ አቃቤ ሕግ ክስም መሰረቱን አስታወቀ። ይህም የሆነበት ትልቁ ምክንያት በአንድ ወቅት ላይ አዲስ ምዕራፍ ላይ ቀረበችው ተጎጂ ሳቢያ ሲሆን ምንድን ነው የተፈጠረው? ለምንስ ተከሰሱ? ጥፋተኛ ከሆኑስ የፍርድ ሂደቱ ምን ይመስላል ስለሚለው ዝርዝር መረጃዎችን አጋራችኋለሁ። ሰላም ሰላም! በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘር ወደረቁታችን እጅግ በጣም ቁምነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ ለጊዜው በቁጥጥር ስር ውሏል። አቡሎሎ ወይም ደግሞ የአርኤስኤፍ አባል የሆነው ግለሰብ አቡሎሎ በክፋቱ ጠላት የሚቀናበት የአርኤስኤፍ አባል ሲሆን በትላንትና ሁለት በሱዳን ዳርፉር አልሻርፍ በአንድ ቀን ብቻ ከሁለት ሺህ ሰዎች በላይ በነፍስ ቀጥፏል። ታዲያ ይህንን ተከትሎ አሁን በበርካታ ሶሻል ሚዲያዎች ላይ እየተጋራለው ይህ ምስል በርካቶችንም እንባ አራጭቷል። ይች የምትመለከቷት የሱዳን ዜጋ ነች እናት፣ በጦርነቱ ሳቢያ ሶስት ታዳጊ ጸኖቶቿ ሆነ በጉያዎቹ አስገብታ ሊያጠፋት የመጣውን ጨካኝ ሰው እባክን እኔን እንደፈለግክ አድርገኝ ልጆቼን ግን ተውልኝ ስትል በእናት አንጀቷ የተንሰፈሰፈች ትማጽነዋለች። ሰው በላው ግን አልራራላትም። ምንም የማያውቁ ምስኪን ልጆቿን አይኗ እያየ በግፍ ነፍሳቸውን ከቀጠፈ በኋላ ወደ እርሷም በመዞር እሷም እንደ ልጆቹ ሕይወቷ እንዲያልፍ አድርጓል። ወዳጆቼ የጦርነት የዘረኝነት፣ የጽንፈኝነት መጨረሻው የሆነውና ሰላም ላለማችን እንዲሆን ጸልዩ። ፍትህ በአርሲ እና በተለያዩ ቦታዎች በግፍ ለሚጨፈጨፉ ክርስቲያኖች በሙሉ ኦርቶዶክሳውያን ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት ሪፖስት በማድረግ ለብዙሀኑ እንድታደርሱልኝ በትህትና እጠይቃለሁ። መንግስት በተደጋጋሚ ጊዜ ካህናት ሲገደሉ፣ ቤተ ክርስቲያን ስትቃጠል፣ ክርስቲያኖች ሲገደሉ፣ ቅዱሳን ስላት ሲቀደሉ፣ ምንም የሀገርን ሰላም የማስፈን ግዴታ ቢኖርበትም ችላ ብሏል፣ ዝም ብሏል። በዚህም ብዙ ኦርቶዶክሳውያንን አስቆጥቷል። የኢያሪኮን ግንብ ያፈረሰ እግዚአብሔር አምላክ ከእኛ ጋር አለ። በህብረት ሆነን እስከ ጮህን ድረስ የጠላቶቻችን ሴራ ይፈርሳል፣ የተኙም አባቶች ይነቃሉ፣ ወላጆቻችን በሰላም ይኖሩልን ይኖሩልን። በቃ ይሄ ነው፣ ይሄ ነው በቃ። እኛ የሚያማርረን መንግስት ተኝቷል። ኦርቶዶክስ ተዋህዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ ያተገኘ ደመብሲሳ ጅሩ ያ ሰንጋ ያቦዬ በአርሲ ዞን የደረሰውን ጥቃት አስመልክቶ የዞኑ አስተዳዳሪ አቶ ኢብራሂም ከድር ውሸት ነው ማለታቸውን ቢቢሲ ዘገበ። አርሲ የኦርቶዶክሳውያን እንደሚንፈስባት ለራስዋ መንደ ሰዶምና ጎሞራ ጥፋቷን የምታፋጥን ክልል ሆናለች። እግዚአብሔር በግፍ ስለሞቱ ጽናታ ታዛውንት እንዲሁም እናቶችና አባቶች የሚዋጋል። በቀደሞ ጊዜ አርሲ ክርስቲያን፣ ሙስሊም፣ አማራ፣ ኦሮሞ፣ ቀይ፣ ጥቁር ሳትል ሁሉንም ተቀብላ በመቻቻል የምትኖር የክልል ከተማ ስትሆን፣ ታዲያ ከቅርብ ጊዜ ወዲህ ግን የዞኑ አመራር ኢብራሂም ከድርና የሳቸው አይነት ተሳቢን ያነገቡ ለሰው ክብር የላቸውን ሰዎች በተለያየ መንገድ ሰብስበው ይሄው ኦርቶዶክሳውያን ከዛ ለማስወጣት አስከፊ የተባለውን እርምጃም ወስዷል። ይህም ድርጊታቸው ከሲኖዶስ ጀምሮ መላው ዓለምን በእጅጉ ያስቆጣ ሲሆን ለዚህም ዋነኛው ተጠያቂ ኦሮሚያን አስተዳድራለሁ የሚለው የሽመልስ አብዲሳና የአርሲ ዞን አስተዳደር ኢብራሂም ከድር ኃላፊነቱን ይወስዳሉ ሲል ዶክተር አንጋሶ እያለቀሰ አንድ ሚስጥርን አውጥቷል። እንዲህ ሲል በነሽመልስ አብዲሳና በአርሲ ዞን አመራር ኢብራሂም ከድር የተረጭው መርዝ በእጅጉ ጅምላ ጨራሽ መሳሪያ ነው። አላማቸው በተጠና መንገድ የሚደረግ ሲሆን ይህም ኦርቶዶክስን በማዳከም ምንፍቅናና ጽንፍ ያዘ ያዘዘሩ ወሀቢያን ለማንሰራራት የሚሰራ ፕሮጀክት ነው። ታዲያ ይህንን ተከትሎ በአገሪቱ የሚገኙ በርካታ ሰላማዊ ሰልፎች በመደረግ ባለስልጣናቱ ከስልጣን እንዲወርዱ ጥያቄን አቅርበዋል። እመኑኝ እየ አባቶች ደም ገና ይፋረዳቸዋል። ብዙ ዋጋ ተከፍሎበታል። በተለይ የእኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት ሀገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላል አገር ለማስቀጠል አይቻለም። አባቶችን የማታክብር ሀገር መጨረሻዋ ውድቀት ነው፣ ሲለ ተወዳጁ ድምፃዊ ቴዲ አፍሮ ተናገረ። አሁን ኢትዮጵያ እንደ ሀገር መቀጠል የምትፈልግ ከሆነ የቀደሙ አባቶችን ታክብር፣ ሲል ጽሁፉን ይጀምራል። እነሱም ይመስላቸዋል የገደሉን ያጠፉ፣ ነገር ግን ተሳስተዋል። በቁማቸው ያለፉት ምስኪኖችን እነሱ ናቸው። ኦርቶዶክስ ሀገር ናት። ሀገር ስትበጥበጥ እንዲመጥፊውም ሲደገስላት መመልከት በእጅጉ ያሳዝናል። ኢትዮጵያ ወደ ቀደመ ክብሮ መለስ ከፈለገች እንደነነዌ የህዝበ ክርስቲያን ተንበርክካል

ተወዳጆቹ ጋዜጠኞች መቅደስ ደበሳይ እና ሉላ ገዙ ፍርድ ቤት ቀረቡ። ምንድነው የተፈጠረው? መረጃውን ላድርሳችሁ። ከወራቶች በፊት አዲስ ምዕራፍ ላይ ካቀርቡ ወላ ነገሩ የፖለቲካ ድራማ ነው ሲል ኢንሳ መረጃ መረብ ደህንነት ተናገረ። ይህንንም ተከትሎ ምርመራ ቡድን ተቋቁሞ ለረጅም ጊዜ ሲጠና የቆየው ድርጊት በአቃቤ ተይዞ ቢቀርብም ሉላና መቅደስ ሊታሰሩ እንደሆነ መረጃዎች ያሳያሉ። ታዲያ ይህንንም ተከትሎ ሁለቱም በጠበቆቻቸው በኩል ፍርድ ቤት ቀረቡ እንጂ ጥፋተኛ አልተባሉም። በቀርቡ ሲቆም ነፃ ይወጣሉ። ሲል ተናግሯል። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ የምናሉ ብዬ አሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ሌሎች አስተማሪ ቪዲዮች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው መለስ እያላችሁ ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። ባላችሁበት ሆታሉ ክፍሰኒካችሁ በሰላም በቸር በጤና ቆዩልኝ፣ ይመቻችሁ።